ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እስከ ሞት ድረስ በወደደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። ሕያውን ከቦታን መካከል ስለምን ትፈልጉታላችሁ! እንደተናገረ ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ የተናገረውን ቃል አስቡ። የሉቃስ ወንጌል ምዕራፍ 24 ከቁጥር አምስት ጀምሮ ስታነቡ የእግዚአብሔር ቃል እንዲህ ይናገራል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? በዚህ የለም እንደተናገረ ተነስቷል። መላው የሀገራችን ሕዝቦች የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓልን የምታከብሩ ቅዱሳን ወንድሞቻችን እህቶቻችን፣ በድጋሚ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በሕይወት በጤንነት በደስታ በሞገስ አደረሰን አደረሳችሁ። እንግዲህ በሉቃስ ወንጌል ምዕራፍ 24 ከቁጥር አምስት ጀምሮ ያለው ቃል ሁለት ሰዎች የሚያንጸባርቅ ልብስ የለበሱ ለእነ ማርያም መግደላዊት ወደ መቃብሩ ሲሄዱ ለነበሩት ቅዱሳን እህቶቻችን ለእነ ማርያም መግደላዊት ሁለት ሰዎችናል። እነዚያ ሁለት ሰዎች ቅዱሳን መላእክት ናቸው። እነ ማርያም ድንጋዩን ማን ያንከባልለዋል ሲሉ ድንጋዩ ተንከባሎ አግኝተውታል በጌታ በኢየሱስ ክርስቶስ ማንኛውም የእርግማ ድንጋይ ከእናንተ ላይ ይንከባለል የጭንገፋ ድንጋይ ከእናንተ ላይ ይንከባለል እና ሁለት ሁለቱ ሰዎች ወይም ሁለቱ ቅዱሳን መላእክት የሚያንጸባርቅ ልብስ ለብሰው ሕያውን ከሙታን መካከል ስለምን ትፈልጋላችሁ እንደተናገረ ተነስቷል ኢየሱስ ክርስቶስ በኃጢአተኞች እጅ ተላልፎ እንደተሰጠና እንደተቀበረ በሦስተኛውም ቀን ከሙታን እንደተነሳ የእግዚአብሔር ቃል ይናገራል። ለዚህ ነው ትንሣኤ ብለን የምናከብረው። ትንሣኤ ማለት አዲስ ሕይወት ማለት ነው። ወደ አዲስ ክብር፣ ወደ አዲስ ህይወት የተሻ የተሸጋገርንበት ነው። በክርስቶስ ኢየሱስ ከሞት በመነሳቱ አዲስ ፍጥረት ያገኝ አዲስን ፍጥረት ያገኘንበት ከሞት ወደ ህይወት የተሻገርንበት ከጨለማ ወደሚደነቅ ብርሃን የተሻገርንበት ከሞት ወደ ህይወት የተሻገርንበት። ኦ በክርስቶስ ኢየሱስ በጌታችን መነሳት ምክንያት የጸደቅንበት። አያችሁ፣ የክርስቶስ ሞት እርግማናችንን ኃጢአታችንን ወሰደልን። የኢየሱስ ክርስቶስ ከሞት መነሳት ደግሞ በክርስቶስ ኢየሱስ በጌታችን የዘላለምን ህይወት አግኝተናል። ትንሣኤ ማለት አዲስ ህይወት ማለት ነው። ክቡራን ወንድሞቻችንና እህቶቻችን ይህንን አገልግሎት ይህንን መልእክት ለብዙዎች ሼር፣ ኮፕሊንክ ዲዩት እያደረጋችሁ ለብዙዎች ተደራሽ እንዲሆን በእግዚአብሔር ፍቅር አበረታታችኋለሁ። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም። አያችሁ ኢየሱስ ክርስቶስ ከሞት እንደተነሳ፣ የሞትን ጣር አጥፍቶ እንደተነሳ፣ ሞት ይይዘው ዘንድ እንዳልቻለ የሉቃስ ወንጌል ምዕራፍ 24 ከቁጥር አምስት ጀምሮ ተጽፎ እናገኘዋል። አሁን ኢየሱስ ክርስቶስ በአብ በግርማው ቀኝ ነው ያለው ወገኖችን። ስለዚህ የተነሳው እኛን ለማጽደቅ ነው። ሲነሳ እኛን ለማጽደቅ ተነስቷል። ሲሰቀል ስለ በደላችን ስለ መተላለፋችን ተሰቅሏል። በበደላችን ምክንያት እንደተሰቀለ በሞቱ ሞታችንን እርግማናችንን ኃጢአታችንን አመፃዎቻችንን እንደወሰደልን በትንሳኤው ደግሞ የዘላለምን ሕይወት አዲስን ሕይወት ክብር ያለበትን ሕይወት እረፍት ያለበትን ሕይወት ጽድቅ ያለበትን ሕይወት መዳን ያለበትን ሕይወት በክርስቶስ ኢየሱስ በመነሳቱ ይህንን አግኝተናል። ስለዚህ ትንሣኤ ወገኖቼ አዲስ ሕይወት ነው። አዲስ ህይወት ነው። አሁን የኢየሱስ ክርስቶስን ትንሣኤ የምናከብረው እኛ በመብላት ብቻ አይደለም፣ በመጠጣት ብቻ አይደለም። ክርስቶስ እኔን ለማጽደቅ ከሞታን ተነስተዋል ብለን ማክበር እንችላለን። ክርስቶስ እርግማንን ወስዶ በሞቱ በመስቀሉ ኃጢአቶችን፣ እርግማኖችን፣ ድካሞችን ወስዶ በትንሳኤው ደግሞ የዘላለምን ህይወት እንደሰጠን በትንሳኤው ደግሞ እንዳሳረፈን ከሞት በመነሳቱ ደግሞ እንዳጸደቀን። አያችሁ፣ በመካከል የነበረውን የጥልን ግርግዳ አፍርሶ፣ እያችሁ፣ ከእግዚአብሔር ጋር ካስታረቀን በኋላ በመነሳቱ አዲስን ህይወት አግኝተናል። እያችሁ በክርስቶስ ታርቀናል በክርስቶስ ደም ከአብ ጋር ታርቀናል። በክርስቶስ ደም እርግማናችንን ተወስዷል። በክርስቶስ ደም ኃጢአቶቻችንን ተወግደዋል። በክርስቶስ ደም በደሎቻችን ተሽረዋል። ስለዚህ መልካም የትንሣኤ በዓል ይሁንላችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ትንሣኤህ ለምናምን ለእኛ ትንሣኤህ ለምናምን ለኛ ብርሃን ልከሃ ህ አልወደኛ ብርሃን ልከህ አልወደኛ እህ ብርሃን ልከህ አልወደኛ ብርሃን ልከህ አልወደኛ ትንሣኤ ትንሣኤህ ለምናምን ለኛ ብርሃን ላክልን ወደኛ ብርሃን ልከሃል ወደኛ ትንሣኤህ ለምናምለኛ ትንሣኤህ ለምናምለኛ ብርሃን ልከሃል ወደኛ ብርሃን ልከሃል ወደኛ

የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ብሩካን ናችሁ፣ ተባረኩ።